የሰራ ሰው ቢወቅስህም አታስቂ ሰየ የምሬ የሰራ ሰው ይውቀሰሽ፣ እኔ የሰራ ሰው ይውቀሰኝ። ያልሰራ ሰው ግን ገና ለገና ሶሻል ሚዲያ እንደ ሀቢባ ብታረገው ሰው ማታ ምን አባ ነው የሚጠማኝ ምን አባሽ ነው የሚጠማኝ። የምፈልገው ነገር አለ ማታ ማለት አሁን የፊት የጠማው ይመስላል በብሩሰል ታስታውቅ ያለች ኪዳና ምረትም አልደበረኝም። ሀሜት ሽንተይ በፈጣሪ ምናምን አገባሽ ሀሜት። ከቤት ከቤቴ ውልቅ ማለት ሆ ሹቅ ማለት ደስ የሚለው ነገር እኔ በፊት ለፊት መጥቼ እንደ ሐሳቤን ለማስቀየር ነው። ዛሬ ደግሞ ቆንጆ ነች ወይ ማሪ? ቆንጆ ነኝ፣ ሰርጀሪ አልተሰራውም። ይሄ እንደዚህ አልቀጠልኩም። ባይዛዊ ቆንጆ ነን፣ ከዘራችን ከቤተሰቦቻችን፣ በአጠቃላይ ቆንጆ ነን። ፊታችን ትንሽ ናት፣ አፍንጫችን ስልክክ ያለች ናት፣ ከንፈራችን ታምራለች፣ ጥርሳችን ድርድር ያለች ናት። በጣም ነው የምናምረው፣ እውነት። ምንም ሰርጀሪ ምናምን የለውም። አይ ስዊር ቴንኪው፣ አመሰግና ገለቶ ገለቶ ወይዘሮ ሊያ ጥያቄ አለኝ። ወይዘሪት በማል ተስተካኪውና፣ ጥያቄሽን ቀጥይ። ወይዘሮ የሚለውን ተስተካኪና፣ ወይዘሪት ሊያ ሸው ቢካም ኧረ ቆንጆ ነኝ። እኔም ቆንጆ ነኝ። ግን ነገረኛ ናቸው ወይ? እንግዲህ ከነካሽኝ ነገረኝነቴ ጎልቶ ይታያል። ቀይ ስለሆንኩና ቆንጆ ስለሆንኩ መሰለኝ። አመሰግናለሁ። በሬድ እኮ ልቡ እኮ አካም ፈያ ለምንድነው ግን ሰውሉ የሚጠላሽ? ስለማልሰማቸው ስለማላዳምጣቸው ሰው ሁሉ ብለሽ ደግሞ መጻፋት ነው። አንድ ሰው በአንድ ፌክ በአንድ ስልኩ አራት፣ አምስት አካውንት አለው። ይህንም ማውቅ አለብሽ። ለምን ብሎክ ታደርጊያለሽ? ከበጋ መዳረቅ ስለሰለቸኝ ፈርቼ ሳይሆን፣ በጎችን መንዳትም ሆነ እንትን ማለት አልፈልግም። ተናግረው ያናግሩናል። አመሰግናለሁ እውነት ስለምናገር እውነት እንደምናገር ልቦናቸው ያውቃል። በመቀጠል ደግሞ እግዚአብሔር አይጥለኝ እንጂ ሀበሻ ጠላኝ ወደደኝ እና መንግስት አይጥለኝ ማይላት መጣች። የኔ ርጉስ መንግስት አይጥለኝ እንጂ እናንተ ጠላችሁ ጠላችሁ። መንግስት ከጠመደኝ እንደዚህ ወቀቅ የለም። እንዲጠምደኝ አልፈልግም።

ቢያንስ ከፋም ልማም ለማብ ስትሰድበኝ በኮመንት ደነዝ ዶንቆሮ እያልኩ መልስላለሁ። ሀቢባ ኮ ከአፋር ደነዝም ዶንቆሮ የማይወጣ እንደዚህች አይነት ልጅ ከጠመድክ ታዲያ ምን ይገርመኛል? ይገርመኛል ጋይስ ባለጌ ናቸው በጣም እና ማስመሰል አልችልም። ደሞ አይ፣ ቅሌት ጌጡ ለእናትሽ ነገረት። እናትሽ ጋ ደውይ እና ስደት ላይ ካለሽ አንድ ሊያሾ የምትባል ልጅ አለች እና ቅሌት ተከናነበች ብለሽ ቴክስት አድርጊላት። ያመሰግናለሁ። መቼም ቅሌት ሲባል የሚደነግዱት በብዛት እናቶች ናቸው። ሊያሾ አለለች ምለሽ ፈልጌ ነው ስታምዲ ዛሬ ደግሞ ቴንክ ኒ ፍቅር። እኔ እወድሻለሁ ስወድሽ አይነ ሄጅባቸው ተሳዳቢዎች ማ ተሳዳቢዎች፣ በግዳቸው አይሰሙም። ብትሄጅባቸው ባትሄጅባቸው ያውዷቸው አያልኩም፣ ደግሞ ይፈልሳሉ። ሚቴን አሳቤ ቸግሮኛል እንጂ ከዚህ በኋላ ማንም ቢቸገር አምስት ሳንቲም አልሰጥም። አምስት ሳንቲም። እናቶች አሉ ምረዳቸው፣ ለነሱ ብቻ። ለምዳዳ ደግሞ ለሀበሻ ልርዳ እንዴ! ተረድታችሁ እንኳን ጥሩ ነገር አትናገሩም። እያየናችሁ ኩኑ የረዷችሁን ስታበሻቅጡ። ረ ጋይስ ይኸውላችሁ ብልጥ ከሞኝ ይማራል። ሞኝ እንዳትሆኑ። እኔ አሁን እየተማርኩ ያለሁት ኧረ በፊት ቸገረኝ ምናምን ብለው ሲያለቅሱ የምር የምር አልቅሼ ምናምን ነው መዥረቅ የማደርገው አሁን ወፍ ምን አገባኝ። ሰርታችሁ ተቀየሩ። እኛም ተሰርተን ተሰርደን ለፍተን ተጠግረርና የተቀየር ነው። ተቀየሩ አለቀ። የሆነ ሰው የሆነ ነገር ላይ ሲደርስ ፊታችሁንና ግንባራችሁን ነው የምታዞሩት። ግንባራችሁ ሰምታችሁን እንዳልሰማ አይታችሁን እንዳላየ ነው የምትሆኑት። ስለዚህም ለእናንተ እርዳታ ምን አገባኝ ምን አገባኝ። አረ ተይ ተይ። ኧረ ረሳችሁ ጉዳይ ማን ሲሰማችሁ ነው? ሁን በኋላ ደሞ ስማ፣ ከዚህ በኋላ ከአሜሪካ ስልኩ ሹጣ